ስድስት ሶስት ሁለት አንድ ላይ የመጡት መልክቶች ብዙ ናቸው። ለማንኛውም ያልተሰማ አዳዲስ ነገሮችን እንንገራችሁ ባልነው መሰረት አንድ ፎቶ ተልቆ ነበረ። በተለይ ሶሻል ሚዲያ ላይ የሚለቀቁ ፎቶዎች ብዙ ሰዎች ምንም ሳያረጋግጡ በዛ ጉዳይ ላይ የሚያወሩት ወሬ የዛን የፎቶ ለቃቂውን ማረጋገጫ እስካላገኘ ድረስ መላምት ነው የሚሆነው። ይሄኛው ግን ምን አይነት መላምት ተሰጠው? ሳምሶን ቤቢ ወለደ። የኒሳ ብሮ መላምቱን እንዴ ብሎ ማየት፣ እዛ ደግሞ ብዙ ሰዎች መነጋገራቸው እንጂ ብዙ ሰዎች እየሰነጠቁ ብዙ ሀሳብ ማንሳታቸውስ ደግሞ በጣም የሚገርም እ ጫኑያ መልክት ይ ዛሬ ጊዜ ያው እንግዲህ ከባድ ነው። ምናልባት ያው ብዙዎች ሲያወሩና እንደዚህ አይነት አስተያየቶች ደግሞ ቤተሰብ ኖሮ ወይም ደግሞ ወልደህ እንዲህ አይነት ነገሮች ሲወሩ የምር ይሆንና ልጆች ራሳቸው ተጨማሪ ወንድምና እህት እንዳገኙ ሊያስቡ ይችላሉ። በተለይ ልጆች ጋር የሚደርሰው በዛ መንገድ ከሆነ ድጋሚ ኤክስትራ ማይል ሄደህ ነው የምታስረዳውም እኮ። እስቲ ከዛ አንጻር ምናልባት ሳምሶን ቤቢ ጋር ደወል አላድርግና ይህ ፎቶዎች ብዙዎች ስላዘዋወሩት ምንድን ነው የሚለውን ራሱ ቢነግረን። ምክንያቱም ከባለቤቱ እኮ ያወቀ ምንድን ነው ይባላል። ስሙን አልጠራውም። ቡዳ ሳሚ እንደምናመሸ እግዚአብሔር ይመስገን። ሁሉ ነገር ሰላም ነው። ሁሉ ሰላም ነው። እግዚአብሔር ይመስገን። ያው እንግዲህ ወሬው ላንተም አዲስ አይመስለኝም፣ ምክንያቱም በጣም የሚያምር ጻል ልጅ ይዘህ ፈገግ ብለሃልና ልጁ ደግሞ ቅላቱ ከአንተ ጋር የመመሳሰል ነገር ስላለው ወለደ ሳሚ እንኳን ደስ አለህ እየተባልክ ያለ ይመስለኛል። አዎ ሰዎች እየደወሉልኝ ነው፣ ብዙ ሰዎች እየደወሉ እኔም መልስ እየሰጠሁ ነው። እህቴነች እውነቱ ምንድን ነው? እህቴ ነች የወለደችው እና ከኔ በፊት አናሽ ወንድሜም ፖስት አድርጎታል ፎቶን ፌስቡክ ላይ ደስታ ነው። ካፕሽን አልተጻፈበትም እንጂ የእህቴ ታናሽ እህቴ ብስኩት ግርማ ልጅ ነች። ግን ከታሰበው ውጭ በጣም ብዙ ሰዎች የኔ ልጅ መሰላቸው። አዎ፣ ምንም ደግሞ የተጻፈ ነገር ስለሌለው ከስር ሰዎች። ከዛ በኋላ ምን አይነት አስተያየቶችን አገኘ? ምክንያቱም እንኳን ደስ አለ ከሚለው ጀምሮ እኔ ያላምንም እስከሚለው ድረስ ያለ ይመስለኛል ፕሮግራም ነበር። ሰዎች በቃ ራሳቸው ይወስናሉ። እና ምን ክርስትና ልታነሳ ትችላለህ። የቤተሰብ ልጅ ሊሆን ይችላል የጓደኛ ልጅ ሊሆን ይችላል ምናምን እና ግን ወዲያው ድምዳሜ ላይ ነው የሚደርሱት ሰዎች እና አንዳንዱ እንኳን ደስ ያለ ይላል፣ አንዳንዱ ከምኔው ከምኔው ይላል። ያው እንግዲህ ዋና እውነታው የሳሚ የእህቱን ልጅ ነው። ለዚህ ነው ደግሞ የመመሳሰሉም ነገር ያለው። የእህት ልጅ እዛ እዛው አይደለ? እዛው ቤተሰብ አይ፣ ነገሩኛም ቸኮልን እንጂ እኮ ያጎትነት ነው። አቅፎ አይደለም፣ አስተቃቀፍ ግን ልምድ ስላለህ በደንብ ችለህበታል። ሳቢ እንደት ነው? በአዲስ ስራ እየመጣህ ነው? እየተሰራ ነው። አንድ አዲስ ፊልም ከኤፕላስ ቴሌቪዥኖች ጋር አንድ አዲስ ፕሮዳክሽን ቀረፃ አልቆ አሁን ኤዲቲንግ ላይ ነው ያለው። ሌላ ደግሞ አዲስ ፊልም ጀምር እየተዘጋጀው ወይነኝ ያለሁት። እግዚአብሔር ይመስገን ጥሩ ነው ያለው ነገር እየሰራው ነው። አሁን በቅርቡ ይወጣል። ይኛው ፊልም እንግዲህ ብዙዎች አንሸራሸሩት። እንዲህ አይነት ወሬዎች በፍጥነት ነው የሚሄዱት። ሰዎች ሳያጣሩ ነው ግን፣ እውነታውን ከባለቤቱ ሲሰማ ግን ይህ ነው። ሳምሶን ቤቢ እንግዲህ የእህቱን ልጅ ይዞ በአጎትነቱ ደስ ብሎ ቴም ፎቶ ለቀቀና ብዙዎች እንኳን ደስ አላችሁ አሉት። አደለም፣ እኔ የእህቴን ልጅ ነው የያዝኩት አጎት ነኝ የሚል ምላሽ ሰጥቶናል። ሳሚ የምትለው ነገር አለ በተጨማሪ ሴፍዬ፣ አንተና አመሰግናለው። ሌላ ምለው ነገር የለም። እህቴን እንኳን ደስ ያለሽ ልላት ነው የምፈልገው። በተረፈ እግዚአብሔር ሰላም ያድርገው ሀገራችንም። ቴንክ ዩ፣ ሴፍዬ። መልካም ምሽት፣ ባባይ፣ ቻው። ሳሚ፣ ይሄ ነው እንግዲህ እውነታው። ላጎትነቱ እንኳን ደስ አለ፣ እንኳን ደስ አለ። ሰው በዛው መሄድ። መቼም አክስት ሆነች ታውቂያለሽ። ግን አዎ፣ የሚገራርሙ ሁለት ትንንሽ ልጆች አሉ። አክስታቸው ነኝ እንዴት እንደሚወዱኝ ደግሞ እኔ የአራት ልጆች አጎት ነው። ልጆች አባት ነኝ። ምን ነው የሚመስለው ኩራትህ?

የነዛስ ፎቶዎች አሳምቷቸው ያውቃሉ። አሳምት ፎቶ አለኝ ፎቶ አለኝ፣ ግን እኔ ምን አጋጥሞ የመሰለ የሆነ ቦታ እየሄድኩኝ ልጆች በጣም ነው የሚወዱ ምናምን ተባልኩና፣ ሁለት ልጆች ይህ እንደዚህ ተነሳ ማለት ነው። እና በቀደም ለታየዋለው ሰይፉና ልጆቹን ባካችሁ አገናኝ አይ እንኳን ደስ አላችሁ ባሏቸው የሆነ ገብቷል። ሰይፉና ልጆቹን አይቶ ሰው ላይክ አያደርግም የሚል ነገር አለ ከላይና ሰው ላይክ ያደርጋል። እና በሌላም እኮ እንደውም ይሄ ለጥሩ ነገር ነው ልጅ ይዘው ምናምን አደለ። አንዳንድ ሰዎች ለምሳሌ ወንድ ከሴት ለምሳሌ አርቲስቷ ባል ሊኖራት ይችላል። አድናቂዋ ይመጣና ፎቶ ይነሳል አይደል? እሱ ፎቶ ይቆረጥና የሆነ ቦታ ይለጠፍና አዲስ የጠበሰችው ይባላል። ባል አላት አይከብድም ታዲያ? ከባድ ነው ሚዲያ ላይ ያለ ሰው። በነገራችን ላይ እንደዚህ አይነት አስሎች በጣም ብዙ ነው ያለባቸው። እንደም ይህ እኮ የተሻለ ነው ከሆነ ከምታውቀው ሰው ጋር ፎቶ ተነስተ አንድ የመስፍኔ ታሪክ ሰምተሃል አይደለ? መስፍኔ ጠጆ ጠጆ አንድ አድናቂው ፎቶን እንነሳ ብሎ ልጅግር ጋራ ነው አብረ የተነሳው እና ያቺ ፎቶዋ ኤአይ ተሰርታባት እንደም ተመስገን አለ የሚባለው በዚህ ዛ ኤአይ ተሰርቶባት፣ ቸግሮኛል ምናምን የሚመስሉ ቪዲዮዎች ቲክቶክ ላይ በሰፊ ተለቀውበት ነበር። እሱ ደግሞ ለካራክተር ብሎ ጸጉሩንና ጺሙን አሳድጓል። በአካል የሚያውቀው ሰው ሲያገኘው የእውነት መሰለው ተገጣጠሞ የሚል ዘፈን አለኩ። ያው ይህም በለው እሱ ለገጸ ባህሪ ራሱን ትንሽ ደክረት ታድርጓል። ይሄ በያይ ሰርቶ ባካቸው አግዙኝ ብሎ የራሱን አካውንት ለጥፏል። ከዛ ተገጣጠመ። የሚያውቀው ሰው ራሱ በቃ እውነት መሰለው ምን እንርዳምና ማለት ጀመረ። በዚህ ዘመን የምናየውን ሁሉ ማመን የለብንም ከባለቤቱ ማድመጥ ግድ ይላል። ካላረጋገጥን ለማውራትም እንኳን ደስ አለህም እንኳን ደስ አላለህም ለማለት ሰውየውን ለመውቀስም ለማሞገስም መጀመሪያ የተባለው ወይም ደሞ የተለጠፈው ነገር እውነት ነው ወይ የሚባለው ነገር መጣራት አለብን፣ መስማት አለብን፣ ማየትም አለብን። ሁሉ ነገር ከመናገራችን ሰውን ጀጅ ከማድረጋችን በፊት እውነታውን ማየት አለብን። ያለበለዛ መጀመሪያ ፖስት ያደረገው ሰውዬ እያላገጠ ሊሆን ይችላል። እውነታውን ያውቀዋል እኮ እሱ የለጠፈው ሰውዬ እውነታውን ያውቀው ይሆናል። ከዛ በኋላ መጨረሻ ያለው አንድ ሺኛው ሰውዬ ግን ለአንድ ሺህ አንደኛው ሰውዬ ሲናገር በአለቀ ብሎ ነው የሚናገረው። ወይ በቃ አይቼው ደግሞ ችኩል ነን መሰለኝና እኛ በጣም ጀጅ ለማድረግ ቶሎ ሀሳብ ለመስጠት ምን ቸኩል ይመስለኛል። በጣም የሆኑ ነገሮች ይነሳሉ። ከዛ በኋላ እውነት ይመስላሉ። እንደውም ይመስለኛል ባለፈው ጳጉሜ ላይ ነው የሆነ አንድ ሰው ደበረውና ፌስቡክ ላይ አይኤምኤፍ ጳጉሜን እንድትሰርዙ ማለቱ ልክ አይደለም ምናምን ብሎ ጻፈ፣ ዝም ብሎ እና ሰርዙ ማለቱን ሰማችሁ ምናምን ሲል ያው ለቀልድ ነው። ከዛ ጉዳዩ እየተቀጣጠለ እየተቀጣጠለ እየተቀጣጠለ ትልልቅ የሚባሉ ሰዎች ሳይቀሩ ሀሳብ መስጠት ጀመሩና እና ሰውየው ወረ፣ እኔ ለቀልድ ነው ብሎ እንደገና ተናገረ። ግን የሚመስሉ እውነት የሚመስሉ ግን ያለውን ነገሮች ሊባሉ ይችላሉ። እና የሶሻል ሚዲያ ዘመን ነው። በምናያቸው በምንሰማቸው ነገሮች ላይ እርግጠኛ ካልሆንን በስተቀር ሀሳብ መሰንዘር ከባድ የሆነበት ጊዜ ነው። በጣም በጣም